ሰላም ሰላም ውድ የዩቱብ ቻናል ቤተሰቦች እንደምናችሁልኝ፣ ዛሬ ስለ ስልካችሁ ባትሪ መረጃ ይዤላችሁ መጥቻለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ቀጥታ ወደ ሴቲንግ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ ወደ ታች ትወርዱና ዲቫይስ ኬር የሚለውን አንዴ ትፈልጋላችሁ። ከዛን እዚ ጋ ዲቫይስ ኬር የሚለውን ካገኛችሁ በኋላ ወደዚ በጀመሪያ ላይ የሚመጣላችሁን ባትሪ የሚለውን ትነካላችሁ ማለት ነው። ባትሪ የሚለውን ከመጣላችሁ በኋላ እዚ እታች ላይ ፓወር ሞድ የሚለውን አንድ የትነካላችሁ። ፓወር ሞድ የሚለው በጀመሪያ ላይ ኦፕቲ ኦፕቲሚሳይድ ኦፕቲሚሳይድ የሚለውን በጀመሪያ ላይ እንደዚህ ይሆንላችኋል ማለት ነው። ምክንያቱም የኔ ቻርጅ እዚህ ጋ ቀይ ስላበራ ከሱ ሚዲየም መካከለኛ ላይ ሆኗል ማለት ነው። እናንተ የምታረጉት እዚህ ጋ አዳፕቲቭ ፓወር ሴቪንግ የሚለውን ታበራላችሁ ማለት ነው። ይሄ የሚጠቅማችሁ ስልካችሁን የስልካችሁን ባትሪ ሴቭ ያደርግላችኋል ማለት ነው። ባትሪያችሁ ቶሎ እንዳያልቅ ይረዳችኋል። ሌላኛው ወደኋላ እዚሁ ሴቲንግ ውስጥ ትመለሱና አፕስ የሚል ትፈልጋላችሁ ማለት ነው። ካልመጣላችሁ እዚህ የሰርች ቦታው ላይ አፕስ ብላችሁ ሰርች አርግታችሁ ማግኘት ትችላላችሁ ማለት ነው። እንዲህ ከመጣላችሁ እነዚህ የምትጠቀሟቸውን አፖች አፕስ የሚል ውስጥ ታገኛላችሁ ማለት ነው። ለምሳሌ በባይናንስ ላሳያችሁ ባይናንስ የሚለውን ከነካውት በኋላ እዚህ ወደ ታች ላይ እዚህ የመጀመሪያው ላይ ኖቲፊኬሽን የሚለውን አገኛሉ ማለት ነው። ይሄ ኖቲፊኬሽን የሚለውን አለው ነው፣ አለው የሚለውን አንዴ ሸው ብዬ አጠፋዋለሁ ማለት ነው። እንዲህ ማጥፋት አለባችሁ፣ ምክንያቱም እነዚህ አፕሊኬሽኖች ባትጠቀሟቸው በየሰዓቱ የስልካችሁን ባትሪ ይቀንስባቸዋል ማለት ነው። እነዚህ ናቸው አለው አለው አለው የሚሉትን ኖቲፊኬሽኖች እያጠፋችሁ የስልካችሁን ባትሪ ሴቭ ማድረግ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ አድርጉላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይውሉላችሁ።